ቀጣዩ ሰበር ዜና ነፂ ፍትህ እፈልጋለሁ፣ ፍርዱን ስጡኝ፣ ወደ እናንተ መጠቻለሁ፣ ጨንቆኛል፣ ከፍቶኛል፣ ተበድያለሁ በማለት ትገኛለች። አቶ አበጋዝም ደግሞ ሴት ልጅ በማንቋሸሽና አላግባብ የሆኑ ቃላቶችን በመናገር ሴት ልጅ በማዋረድ ላይ ይገኛል። ወይዘሮ እሩታ ወይዘሮ ደመቁ ደግሞ እኔም ፍትህ እፈልጋለሁኝ፣ በእኔ ላይ ተጫውተብኛል፣ ሌላ ሴት ስታወራ ነበረ በማለት ምሮቷን ተናግራለች። አዎ ስለዚህ ዜና ዋና ዋና ነገሮችን እንነጋገርበታለን። ፍቅርዬ የኔዋ ዳይመንድና ፌትዬ የኔዋ ቆንጅዬ በእነሱም ጉዳይ ላይ እመጣለሁ ማለት ነው። ወደ ቀጣዩ ሰበር ዜና ወደ ትክክለኛው ሰበር ዜና ስመጣ አብሬሽና ሩታ ባለትዳርም አይደሉም ፍቅረኛሞችም አይደሉም በማለት ነፂ ተናግራለች። አብሬሽና ሩታ ፍቅረኛሞችም አይደሉም ባለትዳሮችም አይደሉም፣ ዝም ብለው የሚዘባበጡ ሁለት ከብቶች ናቸው ብላለች። እንግዲህ ከብት ዝም ብሎ የሚዘባበጠው አለ እንዴ? እንስሳ ማለት ነው ከብት ዝም ብሎ የሚዘባበጠው፣ በቃ ጋብቻም የለም ምንም የለም። ሶ እነሱም ደግሞ ከከብት ተራ እንመድባቸው ማለት ነው። ዝም ብለው የሚዘባበጡ ሁለት ከብቶች ናቸው። ማንና ማን? አብሬሽና ሩታ ማለት ነው። እያዳመጣችሁ ነው ዜናው፣ ማለት ነው ትክክለኛ ዜና ስለሆነ እኔ የማስተላልፈው። እኔ የተናገርኳት ከመሬት አትወድቅም። ድሮም ተናግር ያለው አብረሽ እናርታ ባለትዳር አደሉም ፍቅረኛሞችም አደሉም። ምሳሌ ይህም ፎቶ ትመለከታላችሁ፣ ይሄንም ትመለከታላችሁ። ይሄ ፎቶ ምንድነው ነው ብለው የሰርጋችን ፎቶ የመልሳችን ፎቶ እያሉ የተነሱትና ቪዲዮ የሰሩበት ልብስ ነው ገባቸው አይደለ። ይሄ ፎቶ ግን ማስታወቂያ እንጂ ትክክለኛ የነሱ ሰርግ የነሱ መልስ አይደለም ብዬ ተናግሬያለሁ እኔ። ምክንያቱም አንዳንድ ደደቦች ስላሉ የአረብ ሀገር ከብቶች ስላሉ እነሱ ናቸው እንግዲህ። በነገራችን ላይ አብሬሽና ሩታን ያጋቧቸው አረብ ሀገር ላይ ተሰደው ተበታትነው የሚኖሩ መሀይም በጎች፣ ሁሉንም ማለት አይደለም። ምክንያቱም እኔም አረብ ሀገር ስለሆንኩኝ እንዲህን አይነቱ ጀግኖችም አሉ። ግን እነሱን የሚከተል አረብ ሀገር ያለ ከብት ምንም የማያውቁ ደደቦች እነሱ ናቸው። ግዴታ ካልተጣመራችሁ፣ ግዴታ ካላገባችሁ፣ ግዴታ ሰርግ ነው ብላችሁ ካልሰራችሁ፣ ግዴታ አንድ አይነት የሰርግ ልብስ ካለበሳችሁ፣ ግዴታ አንድ አይነት የመልስ ልብስ ካለበሳችሁ ብለው ግዴታ አብራችሁ ካልኖራችሁ ብለው ስላስገደዷቸው እነሱም ደግሞ ቃላቸውን ለማክበር ሲሉ አንድ ቤት ተቀምጠው ያለ ጋብቻ ያለ ምንም ነገር ዝም ብለው ሲዘባበጡ የኖሩ ሁለት የሚዲያ አርቲፊሻል ጥንዶች አብሬሽና ሩታ በመባል ይታወቃሉ። በነገራችን ላይ ነጽዬ ፍትህ፣ እንግዲህ በቃ አንድ የሆነ ነገር ሲፈጠር ፍትህ እንፈልጋለን ተበድለናል ብለው ወደኛ ነው የሚመጡት። ግን እኮ መሄድ አለባቸው ወደ ፖሊስ ጣቢያ፣ ወደ ፍርድ ቤት፣ እንደዛ ነው መሄድ ያለባቸው። እናንተኛ ጋ እየመጣችሁ ታለቅሳላችሁ። ደግሞ ምን ይላሉ አንዳንድ ጅሎች ማለት ነው፣ አንዳንድ ከብቶች ምን ይላሉ? አብሬሽ እኮ ለሴት ልጅ ክብር አለው ሴት ልጅ ያከብራል፣ ወይ መታደል! እንደሱ አይነትን ባልስጡኝ ይስጠኝ የሚሉም አሉ። ኦ ማይ ጋድ ይሄ ልጅ እኮ ሴት ልጅ መጠቀሚያ ያደረገ ለሴት ልጅ ምንም አይነት ክብር የሌለው ሴት ልጅ የሚያዋርድ አንዲቱን ትቶ ወደ አንዲቱ የሚሸጋገር በቃ የማይሆን ወንድ ነው። በነገራችን ላይ ማንድ ንቁ ለሚባለው ያን ሴት የሚያተራማሹ አተራማሹ ማለት ነው እንደዚህ አይነት ወንድ ነው እንጂ ሴት ልጅ ለገንዘብ ሴት ልጅ ለመጠቀሚያ የሚጠቀማት ወንድ ነው እንጂ ሴት ልጅ አክብሮ አግብቶ አፍቅሮ የሚይዝ ወንድ አይነት አይደለም። እኔም ተናግሬ ያለሁኝ ገባችሁ አይደለ? አዎ፣ ይሄ ነው ዜናው። ትክክል መያዝ ያለባችሁ እንግዲህ ዋናው። አዎ፣ ቆርጣችሁ ሰዱት። አሁን ዋናው ነገር ምን መሰላችሁ፣ አብሬሽና ሩታ የሚባሉ የቡታጅራ ዩቱበሮች ባለትዳርም አይደሉም ፍቅረኛሞችም አይደሉም። ሲጀመር ፍቅር በዙሪያቸው የለም። ምንድናቸው? ሁለት ዝም ብለው የሚዘባበጡ ከብቶች ናቸው። ምናልኩኝ ከብቶች ናቸው ማለት ነው። አዎ፣ ሰምታችኋል ማለት ነው። ይሄ ኮሜንት ማለት ነው የልቤን የተናገረችው። አንዳንድ ከብቶች ምን ይላሉ መሰላችሁ ሩታ ገና ታቃጥላችኋለች፣ ተቃጠላችሁ ምናምን እያሉ የሚፎክሩ ከብቶች አሉ። በነገራችን ላይ እንኳን ደስ ያላችሁ ከበግነት ወደ ከብትነት ተዘዋውራችኋል ማለት ነው። እና እኛ አደለንም የምንቃጠለው ማለት ነው። እስኪ እስኪ ጥያቄ ለጠየቀችው ለከብቶቹ ማለት ነው ለሩታ ደጋፊዎች፣ ሩታ አንድ ቀን ሳታለቅስ ደስተኛ ሆነ የሰራችበት ቪዲዮ አለ እንዴ? የለም እኮ ሁልጊዜ ለቅሶ ነው እሷ እሷ ናት እንጂ፣ ሁለት ዓመት ሙሉ መድኃኒት ከይኗ እየጨመረች ኑሯ ኑሯዋ በነገራቸው ላይ ያስለቅሳል። ምክንያቱም የረከሰ ኑሮ ነው የምትኖረው፣ ገባቸው አለ። የርካሾች ኑሮ የምትኖረው እና እንደዚህ አይነት ሰው ብር ይሰበስባል እንጂ የውስጡ ጥሩ ነገር አይሰማውም። ራሷን ተወቅሳለች። ለምንድን ነው እንደዚህ መሆነው? ለገንዘብ የለምን ራሴ በቃ የሆነ ጥሩ ኑሮ አትኖርም። ገባቸው አለ እና የምትቃጠለው እሷ እንጂ እኛ አደለንም ህይወቷ በሙሉ መቃጠል አይደል እንዴ? መርከስ አይደል እንዴ? እና እስኪ ንገሩኝ እስኪ ሳታለቅስ የሰራችበት ቪዲዮ ካለ። እኔ ግን ግርም የሚለኝ ማለት ነው አይኗ ማምቶ አለመፍሰሱ ማለት ነው። ምን ይችል የሩት አይኑ ማለት ነው ማምቶ ቦታውን በቃ ሙት ብሎ ምናምን አለመጥፋቱ እኔ ግርም ይለኛል ማለት ነው። ሁሌ እንዳለቀሰች አይደል እንዴ? ሁልጊዜ እንደተቃጠለች አይደል እንዴ? ምን ቀን ስቃት አውቃለች? የውሸት ኑሮ የርክ ሜር በቃ ምን ልባላችሁ እና ይሄ ነው በቃ እንደዚህ ነው ሩት ተምሮ አንድ ቀን በቃ ሳታለቅስ ደስተኛ ሆና ሳትጨቃጨቅ ምናምን በቃ አይኗ ረበናጣችሁ እጭ እንዲሆነ ቀናችሁ ምናምን ምትሉም ስላላችሁ በሷ ህይወት የሚቀና ጤነኛ ሰው የለም በሽተኛ ካልሆነ በስተቀር ማለት ነው ጤነኛ ሰው መቼም በሱ አይቀናም እንዲ ምን ሆናችኋል ከሰው በታች እኮ ነች ከሰው በታች ማለት እኮ ሩታ ነች በቃ ህይወቷ እንዳለ በጣም የሚያስጠላው ማለት ነው የወረደች በቃ ምን ልባላችሁ እና እንደዛ ነው እላቸዋለሁ፣ ማለት ነው። ሲቀጥል ሲቀጣጠል፣ እንግዲህ ምን አለ መሰላችሁ፣ ሌላ ነገር ነፂዬ፣ እንግዲህ ፍትህ እፈልጋለሁ እያለች ነው። ፍትህ ማለት አበጋዝ መልሱልኝ ነው ወይ፣ እሱን በቃ በእርግጫ በጥፊያ እንበለው እን በካልቾ እንበለው፣ አስረን እናስቀምጠው ምን እናድርገው? ነፂዬ ማለት በእድሎሻል እውነት ግጥሙን እየገጠመ አንቺ ነሽ የእኔ አውጥተውሽም ምናምን እያለ እንግዲህ ምንም አረግ አይቻልም። በቃ ይሄ ውሸታም ቅሌታም አያስፈልግሽም። በነገራችን የነፂዬ ማለት አንቺ ቆንጅዬ እኮ ነሽ፣ እውነት ቆንጅዬ እኮ ነሽ፣ የነፂዬ ትይው ይሄንን ምኑን የወደዳችሁት እውነት? ለድራማም ቢሆን ማለት ነው። ይሄ ጋር ትጃጃሉ፣ ስማችሁ ይጠፋል። ትሰደባላችሁ ሴቶቹ ለዚህ ብላችሁ ስታለቅሱ፣ የእውነት ትሰደባላችሁ። አሁን ይሄ ምኑን አእምሮ፣ ይሄ ውሸታም ምኑ ተመችቷቸው ነው? ምኑ አእምሯቸው ነው? እንደዚህ የሚያለቅሱ ሴቶቹ ተብላችሁ ትሰደባላችሁ። ሀተ ለድራማም ለውሸትም ቢሆን በቃ ባታለቅሱ ለሱ ብላችሁ ማለት ነው፣ ለሱ ብላችሁ እንደዚህ ባትሆኑ ሀሪፍ ነው። ሴትነታቸውን አታርክሱ፣ ስማቸውን አታስጠፉ። ገባችሁ አይደለም? በሚዲያ ነው እንደዚህ ስታለቅሽ የምትታዩ ምናምን። በቃ እንደዛ ስለሆነ ለዚህ ብለው ለዚህ ቀራፉ ለዚህ ሰፌፍ ለዚህ መሀይም መሀይም ነው። በነገራችን ላይ አብረሽ እና ሩታ መሀይሞች ስለሆኑ እውቀት የማይጠይቅ ነገር ነው የሚሰሩት። ምክንያቱም ማልቀስ እውቀት አይጠይቅም፣ መዋሸት እውቀት አይጠይቅም። ሶ እውቀት የማይጠይቅ ስራ ነው የሚሰሩት ማለት ነው። እና ለዚህ ሰውዬ ብለሽ እራስሽን አታርክሽ ነፂ፣ የአንቺ እኮ እምነትሽ ክብር አለሽ ምናምን ነገር ደስ የምትይልጅ ነሽ። እና ከነዚህ ሆዳሞች ጋር አብሬሽ እናሩታ ሆዳሞች ናቸው። ከሆዳሞች ጋር አብሬሽ እንትን ባቲ ጥሩ ነው ማለት ነው። እኛ እናበረታታታለን፣ ግን እንደዚህ አይነት ሰውዬ ጋር ብትርቄ ማለት ነው። እና ደግሞ ወደ ፍቅርዬ እና ወደ ፈትዬ ስመጣ ፈትዬ ደግሞ እንግዲህ ፉፉን አፈቅረዋለሁኝ፣ መልካም ወንድ ነው። ኦፍኮርስ ፉፉዬ እኮ መልካም ወንድ ነው። በቃ ለሴት ልጅ ክብር ያለው አያቸው፣ ለሴት ልጅ ክብር ያለው ወንድ ፉፉዬ ነው እንጂ አብሬሽ አይደለም። አብሬሽ ሴት ልጅ አክብሮ አያውቅም። በነገራችን ላይ እየዋሸ እየተጠቀመባት ይኖራል እንጂ ማለት ነው እና ፉፉዬ ቢፈቀር የሚያንሰው አደለም። በቃ እውነት ተፈቃሪ ተወዳጅ ነው ፉፉዬ ማለት ነው። እና እንደዛ ብላለች። እውነት ለመናገር እምነታቸው አንድ ነው። ለእውነት ተጣመሩ። ወይኔ ፍቅሬ። በነገራችን ላይ ግን ምን መሰላችሁ፣ እንግዲህ እውነቱን ልናገር ማለት ነው እምነታቸው አንድ ስላል አይደለ እንግዲህ ፈትዬ ፈትዬና ፉፉዬ አይ ፈጣሪ ያውቀዋል አላስ ፈጣሪ መጨረሻቸውን ያሳምርላቸው ብዬ በልፍ ይሻለኛል። ምክንያቱም እኔ ሁለቱን ሁሉንም እወዳቸዋለሁ። በቃ ደስ የሚሉ እንትኖች ናቸው፣ ግሩፕ ናቸው። በነገራችን ላይ ማለት ነው ፍቅርዬ፣ ፈትዬ፣ ፉፉዬ፣ ቡሪ ሁሉም በቃ አራቱ ማለት ነው ልጆች ናቸው፣ ታዳጊዎች ናቸው። በቃ ደስ የሚሉ ቆንጅዬ አራት እንትኖች ናቸው ማለት ነው። እና ሁላቸውንም ስለምወዳቸው ማለት ነው በቃ ፈጣሪ መጨረሻቸውን ያሳምራላቸው ያሳድጋቸው፣ እንደዚያ ነገር ማለት ነው። አያቸው እንደዚህ በቃ ታዳጊዎች ናቸው እነዚህ። ቀራፎች ወይ አያምሩ ወይ አያፍሩ፣ ውሸታሞች አብረሽና ሮታ ምናምን የሚባሉ ማለት ነው እና እንደዚያ ነው እላቸዋለሁ። ሌላስ ምን አዲስ ነገር አለ? አዲስ ነገር አዲስ ነገር እና ነፂዬ እንግዲህ ፍትህ እፈልጋለሁ ብላለች። ፍትህ ፈልጋለሁኝ። ማን ነው መጣብኝ? ፍትህ ፈልጋለሁ ኛ ያለመጣምን የራሴ የንከወየው ነክቼው ነው። ፍትህ ፈልጋለሁ ምናምን እያለች ነው እንግዲህ ፍትህ ከኛ አደለ የሚጠየቅ ኔ ቆንጆ ፖሊስ ጣቢያ ሄጆ ፍርድ ቤት ወይም ከጎንሽ ነን እኛ፣ ግን ሴት ልጅ ነሽ በቃ ከጎንሽ ነና፣ ይዞሽ ፈትዬ ግን ይህን ሰው ብትርቂ ብትርቂ ባይነኝ ኔ ማለት ነው እንዴት ሆናችኋለሁ? ወዳችኋለሁ። ላይክ ሰብስክራይብ አድርጉ። ያው እንደነገርኳችሁ እንግዲህ አብረሽና ሩታ የሰሩት የፎቶ ምናምን የማስታወቂያ እንጂ እውነተኛ አይደለም። ሰርግም የለም ምንም የለም። ፍቅርም በዙሪያቸው የለ፣ ሰርግም በዙሪያቸው የለ። ዝም ብለ የሚዘባበጡ ከብቶች ናቸው። በቃ እንደዚ ከብት ነው ዝም ብሎ የሚዘባበጠው። ላይክ ሰብስክራይብ አድርጎ፣ ወዳችኋለሁ። ካስከፋችሁ ደግሞ ይቅርታ። ኮምቱ ኦኬ